በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳዊያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ገብረ መስቀል ሚዲያ ነው። በየዕለቱ የማይሌት አገልግሎት፣ የወንጌል አገልግሎት እንዲሁም ደግሞ ማክሰኞና ዓርብ ስርዓተ ቤተክርስቲያን፣ ረቡረቡ በደብረዳቤ ቅዱስ ያደር ልዩ ጉባኤ እንዲሁም በዓላትን በተመለከተ ልዩ ልዩ አገልግሎቶች የምንገለገልበት ሚዲያ ነው። አሁን ላይ ደግሞ ሚያዝያ 30 ቀን የሚከበረውን የቅዱስ ማርቆስን ታሪኩን በተመለከተ አጠር መጠን አድርገን ለትንሽ ደቂቃ እንማማራለን። እግዚአብሔር አምላክ የሐዋርያው ጸሎትና መልጃ እንዳይለየን መልካም ፈቃድ ይሁንልን። ማርቆስ ይላል። ማርቆስ ማለት ታላቅ መዶሻ ማለት ነው። መዶሻ ድንጋዩን ቀጥቅጦ በታትኖ ለስራ ላይ እንደሚያውል ቅዱስ ማርቆስም ጣዖታትን ቀጥቅጦ እግዚአብሔርን የሚክድ ልቡናን የማያምን ልቡናን በወንጌል መዱሻነት አስተካክሎ ሕዝበ እግዚአብሔርን ወደ እግዚአብሔር የመለሰ ጣዖት የሚያመልኩትን እግዚአብሔር እንዲያመልኩ ያደረገ ዓለም የበላቸውም ወደ መንፈሳዊነት የመለሰ ከሰባ ሁለቱ አርድዕት ከአራቱ ወንጌላውያን አንዱ ማርቆስ ይባላል ማለት ነው። በዚህ በሳዕታቱ ላይ ዛአንበሳ ማርቆስ እስመ ከማ አንበሳ ይጥህር አደያመ ግብፅ ዛአድ መፀ እንዘ ይሰብክ ወንጌለ እስከ አጽራ ምህራማ ተጣወት ይላል። ዛአንበሳ ማርቆስ አንበሳ የተባለ ማርቆስ ነው። እስመከማ አንበሳ ይጥህር፣ ሲጮህ ሲናገር፣ ሲያስተምር፣ ሲመክር እንደ አንበሳ ድምፁ ይሰማል ይላል። እስመከማ አንበሳ ይጥህር አዲያመ ግብፅ እዛ አድመፀ የግብፅ ምድርን ተራራውን ሜዳውን በወንጌል ያጥለቀለቀ ያሰማ ያስተማረ ማለት ነው። እንዘይሰብክ ወንጌል ወንጌልን ሲያስተምር፣ ወንጌልን ሲሰብክ እስከ አስራ ምህራማ ተጣወት ጣወታትን አቃጥሎ፣ የጣወታት ቤትን አፈርሶ አስወግዶ፣ ይልቁንም ደግሞ የጣወት ማደሪያ የሆነውን የሰዎችን ልቡና በወንጌል አቅልጦ አስተካክሎ ሰዎችን ወደ እግዚአብሔር መልሶ ህዝበ እግዚአብሔርን ወደ እግዚአብሔር ያገናኘ ታላቅ መዶሻ ነው ማለት ነው እና ሚያዚያ 30 ቀን የቅዱስ ማርቆስ በዓሉ ነው እና እሱም በተመለከተ አጠር መጠን አድርገን እንመለከታለን። በዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የጽላት ማስቀመጫ መንበር ይባላል። መንበሩ አራት ምሰሶዎች አሉት። አንዱ ምሰሶ ላይ የሰው ምስል የሚመስል መልአክ አለ። የሰው ምስል ማለት ነው። ዘብሲ ማቴዎስ የሰው ምስል ምንድነው? ለሰዎች የሚጸልይ ማለት ነው። ሰው ሊጸልይም ላይጸልይም ይችላል። ለሰዎች የሚጸልዩ መላይክት አሉ ማለት ነው። አያችሁ፣ እኛ እንቅልፍ ሊያሸንፈን ዓለም ሊያሸንፈን ኑሯችን ሊያሸንፈን ለጸሎት ጊዜ ላይኖረን ኖረን ላንጸልይ እንችላል። ነገር ግን ለእኛ የሚጸልዩ መላይክት አሉ ማለት ነው። ከመንበሩ አንዱን የጨበጠው ምሰሶውን የያዘ የሰው መልአክ ነው። ያም ለሰዎች የሚጸልይ ነው ማለት ነው። የእግዚአብሔር አምላክ ቅዱሳን እንዲጸልዩልን መልካም ፈቃዱ። ሁለተኛው ደግሞ እዛ አንበሳ ማርቆስ፣ ሁለተኛው ምሰሶ ደግሞ ያዘው ደግሞ መንበሩ ላይ ደግሞ የአንበሳ ምስል የተመሰለ ማርቆስ ነው ማለት ነው። ያኛው ማቴዎስ ነው፣ ዘብሲ የተባለው ማቴዎስ ነው። ዛአንበሳ የተባለው ደግሞ ማርቆስ ነው። ምን ማለት ነው? ማርቆስ ደግሞ ለአራዊቱ ማለት ነው። አያችሁ ለአራዊት የሚጸልዩ መላእክት አሉ። ሰው እኮ ለሰው አይጸልይም እናንተ ሰው ለቤተሰቡ አይጸልይም። ሰው እኮ ለሀገሩ፣ ለራሱ ብቻ ራስ ወዳድ እኮ ነን እኛ። አያችሁ የሚገርመው ነገር መላእክት ግን ለአራዊት ይጸልያሉ፣ ለሰው ብቻ አይደለም። ስለዚህ ለአራዊቶቹ የሚጸልይ መላክ አለ ነው እምላችሁ። ሶስተኛው ዘላይ መልውቃ ሶስተኛው ምሰሶ የያዘው ደግሞ ምስል የእንስሳት የላምስል የላምስል ያለበት መልአክ ነው ማለት ነው። ያ ደግሞ ለእንስሳት የሚጸልይ እንደውም ምን ይላል ቅዱስ ያሬድ ሚካኤል ይስዕል ለእንስሳ ሳይረ ለሰብ ተግባረ ይላል። ሚካኤል ለእንስሳት ሳርን፣ ለሰው ልጅ ደግሞ ሰብሉን እንዲያድግለት እንዲያብብለት ይለምናል። እግዚአብሔር በዝናብ አብቁሎ በፀሐይ አብስሎ እንዲያሳድግለት መጀመሪያ ቡቃያውን፣ ከዚህ አበባውን፣ ከዚያ ፍሬውን ለሰው እንዲያሳይ፣ ለእንስሳትም ቅጠሉንና ሳሩን እግዚአብሔር እንዲሰጣቸው ይለምናል አለ እንስሳት የሚጸልይ የእንስሳ የላም ምስል ያለው መላክ አለ ይላል ማለት ነው። አራተኛውና የመጨረሻው ዘንስር ዮሐንስ ለወፎቹ ለአሞራዎቹ የሚለምን መላክ አለ ማለት ነው። እናንተ ለአሞራዎቹ፣ ለቀማኛው፣ ለአሞራ ለእርግቦቹ፣ ለወፎቹ የሚለምን ምግባቸውን እንዳያጡ መኖሪያ እንዳያጡ ማረፊያ እንዳያጡ የሚበሩት እንዳያጡ ለወፎቹ የሚለምን መላክ አለ። በሀገራችን እኮ አንዳንድ እናቶች አሉ ምን ያደርጋሉ? ስንዴ በሰፌር ላይ አድርገው ውሃ ደግሞ በገል ላይ አድርገው ወደ ቤተክርስቲያን የሚሄዱ አሉ። ለምንድነው ስትላቸው ወፎች እኮ ኛ በእኛ ነው የሚኖሩት ነው። ወፍ የሚመግቡ ወፍ የሚያጠጡ ርግ የሚመግቡ ርግ የሚያጠጡ እናቶች አሉ ማለት ነው። ስለዚህ ማርቆስ ማለት ለአራዊት የሚጸልየውን መልአክ የሚወክል ሐዋርያ ነው ማለት ነው። እና የእሱን ታሪክ ነው የምንመለከተው። እግዚአብሔር አምላክ የቅዱሱን የጻድቁን ታሪክ እንዲያስተምረን መልካም ፈቃዱ ይሁንልን። ማርቆስ ማለት ኢንተርፕራይዘር ባይብል የተባለው ዲሽክነሪ ይለዋል ታላቅ መዶሻ ማለት ነው ሲል ይተረጉመዋል፣ ነው የሚለው ይተረጉመዋል። ወንጌል ደግሞ ምስጢራዊ ትርጉሙን አንበሳ፣ ንህብ፣ ካእን፣ ልዑክ ማለት ነው ይላል ወንጌሉ ይህ ትርጓሜ ወንጌል ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱም ወንጌላውያን ትርጓሜ ያላቸው በትርጓሜ የትምህርታችን ያኛው ባይብሉ ሲሆን ወይም ደግሞ ዲሽክነሪ ሲሆን፣ የቤተ ክርስቲያናችን ትርጓሜ ወንጌል ደግሞ እንደዚህ ይላል። ምን ይላል? ንህብ ይላል። ንህብ ማለት ምንድነው? ንብ የማይቀስምበት አበባ የለም፣ ማዕርቆስም የማይጠቅሰው ወንጌል የለም። ያላስተማረው ያልሰበረው ጣወት የለም። ያልተጓዘበት ተራራ ያልሮጠበት ሜዳ ስለሌለ ንህብ ይለዋል ማለት ነው። ካህን ካህን ማለት አገልጋይ ማለት ነው። አስታራቂ ማለት ነው። ተላላኪ ማለት ነው። ልዑክ ማለት ነው። ይቀጥልና ማርቆስ ማለት እግዚአብሔር እግዚአብሔር እና ህዝበ እግዚአብሔር የሚያገናኝ ታላቅ አባት ማለት ነው። በእውነት ታላቅ አባት እግዚአብሔር ለሁላችንም እንዲያድለን መልካም ፈቃዱን። አባቱ አርስጦሎስ እናቱ ማርያም ይባላሉ ይላል። ቁጥሩ ከሰባ ሁለቱ አርዴት ከአራቱ ወንጌላውያን ነው። በትውልዱ እብራዊ ሲሆን የሰባ ሁለቱ አርዴት አለቃ ነው ይላል። የሰባ ሁለት አርዴት እግዚአብሔርን እንዲያገለግሉ ከሐዋርያት ቀጥለው ለተጠሩት የነሱ አገልጋይ ነው ወይም አለቃ ነው ይላል። ቤተሰቦቹ ይኖሩበት የነበረ ሴሪናይካ ቀሪና በተባለችው በሰሜን አፍሪካ ነበር ይላል። ይህችም የዛሬዋ ሊቢያ ናት ይላል። ቤተሰቦቹ በሊቢያ ውስጥ ይኖሩ ነበረ። ሊቢያ በኢትዮጵያ አንድ ታሪክ አለ። ሰላሳ ወጣቶች ወደ ሊቢያ ወጠው፣ በዚያ አካባቢ ያሉ ታጣቂዎች ያዟቸው። እንግዲህ እነዚህ ወጣቶች ኦርቶዶክሳያን ናቸው። ከአዲስ አበባም ከተለያየ ማህበረሰብ ወጥ የሄዱ ናቸው። ሰላሳ ናቸው። መሻገርም ትችላላችሁ፣ መኖርም ትችላላችሁ። ነገር ግን ለመኖርም ለመሻገርም ሁለት መስፈርት ይቀርብላችኋል። ይህን ታሟላላችሁ ተባሉ። አንደኛው አንገታችሁ ላይ ያለውን ማተም መበጠስ ነው አሏቸው። አንበጥስም፣ አንገታችን ይበጠስ አሉ ሁለተኛው ሃይማኖታችሁን መካር ነው አሏቸው። ሃይማኖታችን አንክድም እንሞት አሏቸው። አስራ አምስቱ ጀርባቸው በጥይት ነዶ ሞቱ። አስራ አምስቱ ደግሞ አንገታቸውን በሰይፍ ተቆረጡ። የሀያ አራተኛው ክፍለ ዘመን ሰማዕታት ተብለዋል ማለት ነው። የኢትዮጵያ ልጆች ናቸው። ዛሬ ይገርመኛል። ትናንት ሊቢያ ላይ ነበረ፣ ዛሬ ደግሞ ኢትዮጵያ ላይ እንደምታዩት እንደምትመለከቱት፣ እነዚያ 30 ናቸው። ዛሬ ስንት መቶ ያልቅ ይሆን በኢትዮጵያ በሃይማኖቱ ምክንያት፣ በቋንቋ ምክንያት፣ በተራራ ምክንያት፣ በማንነቱ ምክንያት የሚያልቀው ወጣት ስንት ነው? ኦርቶዶክስ በመሆኑ በመሆኗ፣ አገልጋይ በመሆኑ በመሆኗ፣ በእንዲህ አይነት መልኩ የምናየው ብዙ ነገር ነው ማለት ነው እና በተባለችው ሰሜን አፍሪካ ነበሪንና ይህችም የዛሬዋ ሊቢያ ናት። ነገር ግን በርበሮች ንብረታቸውን እየዘረፉ ስላስቸገሯቸው ቤተሰቦቹ ወደ ትውልድ ሀገራቸው ኢየሩሳሌም ተመልሰው ቤት ሰርተው ተቀመጡ ይላል። ከሊቢያ ተመልሰው የሰሩበትን ቤት ሰዎች እያፈረሱባቸው በርበሮች የሚባሉ እዚ አካባቢ እንደው እናገለግላለን የሚሉ ነገር ግን እንደው የእግዚአብሔር ተቃራኒ የሆኑ ሰዎች ናቸው፣ አገልጋዮችን የእግዚአብሔር እነዚህ ማለት ተፍጻሜተ ሰማዕት ቅዱስ ጴጥሮስን የገደሉ ማለት ነው። አንገቱን በመስኮት አውጥቶ ሰጧቸው አንገቱን ቆርጦ የጣሉ ያን ሊቅ ያንን ሐዋርያ የገደሉ ናቸው። እነዚህ የማርቆስ እናት አባትን ሲያስቸግሯቸው፣ እንደገና ወደ ኢየሩሳሌም ተመልሰው በኢየሩሳሌም ቤት ሰርተው መኖር ጀመሩ ይላል ተቀመጡ ማርቆስ በወቅቱ የሚሰጠውን ትምህርት የመማር እድል ገጥሞት በመማሩ የግሪክ የላቲንና የዕብራይስጥ ቋንቋ አሳምሮ ያውቅ ነበር ይላል እኛ ሐዋርያ ዝምሮ አይደሉም ዛሬ እኮ ኢትዮጵያ ላይ ፓስተር ነኝ የሚለው ነቢይ ነኝ የሚለው እንደተባለ መጽሐፍ ቅዱስ ጠይቁት አንብቦ ያውቃል የሚል እንጂ እዚህ ቦታ ተምሬያለሁ አይልም ሐዋርያትን ስታያቸው ግን በጣም የተማሩ ናቸው በጣም ያወቁ ናቸው የዚህን ሰው እውቀት ተመልከቱት የግሪክ የላቲን የብራይስጥ ቋንቋ አሳምሮ ያውቅ ነበር። ይሄነው እኮ ሐዋርያ እኮ ሰባ አርድዕት ማለት እኮ ይሄነው እኮ ዝም ብሎ አይደለ። ሳያውቁ እንዴት ያስተምራሉ? ሐዋርያው ቅዱስ ጳውሎስ ምን ይላል? ያለ አስተማሪ እንዴት ይማራሉ? ካልተማሩስ እንዴት ያውቃሉ? ካላወቁስ እንዴት ያደርጋሉ ይላል። ስለዚህ ለማስተማር መማር፣ ባልተማረ መምህር የተማረ ምዕመን እንዴት ሊሆን ይችላል? ባልተማረ መምህር ተምር ያለሁ የሚል ወጣት እንዴት አስተማሪ እንዴት አዋቂ ሊሆን ይችላል? ይህን ማወቅ መቻል ነው። ይቀጥልና ምን ይላል ጌታችንም በምድረ ይሁዳ በሚያስተምርበት ወቅት ገና ሕፃን ነበር። በአይሁድ ዘንድ ስሙ ዮሐንስ ሲባል በሮማውያን ዘንድ ደግሞ ማርቆስ ይባል ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እየተዘዋወረ በሚያስተምርበት ሰዓት ሶስት ዓመት ከሶስት ወር ከአስር ቀን ብዙ ሐዋርያትን ብዙ ሰባ አርድዕትን ብዙ ሐዋርያ አዳበው ብዙ ቅዱሳንን ጠርቷል። ከነዚህ መካከል ከሰባ ሁለቱ አርድዕት፣ ከነዚህ መካከል ከአራቱ ወንጌላውያን አንዱ ማርቆስ ነው ማለት ነው። ማርቆስ ወምዝ ሆረ ቤተ ማርያም ሙሉ ዮሐንስ ዘተሰምየ ማርቆስ እንዲህ፣ ግብረ ሐዋርያት 12 ማርቆስ ወደ ተባለው ወደ ዮሐንስ እናት ቤት መጣ። ጌታችን መስቀል ተሸክሞ ወደ ቀራንዮ በሚጓዝበት ሰዓት ማርቆስ እርቃኑን በነጠላ ሸፍኖ ይከተለው ነበር ይላል። ጴጥሮስ «ሁሉም ቢክዱህ አልክድህም፣ ካንተ ጋር ሞታለሁ ብሎት ሲክደውና ሲሸሸው ማርቆስ ግን ራቁትነቱን በነጠላ ሸፍኖ ከኢየሱስ ክርስቶስ በኋላ ያንተ መከራ ለእኔ ይሁን፣ ያንተ ግርፋት ለእኔ ይሁን፣ ያንተ ስቅላት ለእኔ ይሁን እያለ ከኋላ ሲከተለው ነበረ ይላል። አያችሁም? እንደው ማርቆስ እንዲህ ስንል ዝም ብሎ አይደለም። ሐዋርያ ስንል ዝም ብሎ አይደለም። አዎ ልብሱን ለመልበስ እንኳን ጊዜ ቢያጣ ወገቡን በነጠላ አጥቆ እኮ ነው አደድጎ እኮ የተከተለው። እናንተ አየ አምላኩን ተከትሎ ለመሄድ አለመልበስ ልብስ፣ ራቁት መሆን አምላኩን አላሰጠውም። ወገቡን በነጠላ አደግድጎ ኢየሱስ ክርስቶስን ከኋላ ሆኖ ይከተለው ነበረ ይላል ሲደርገመ ማርቆስ ወደ ተባለው ወደ ዮሐንስ እናት ቤት መጣ ማን ጌታችን ኢየሱስ ክርስቶስ ጌታችን መስቀል ተሸክሞ ወደ ቀራኒዮ በሚጓዝበት ሰዓት ማርቆስ እርቃኑን በነጠላ ሸፍኖ ይከተለው ነበር አይሁድ ሊይዙ ሲሉ ነጠላውን ጥሎ ራቁቱን ሸሸ ይላል ራቁቱን ሊይዙት ነበር። አንተ ከየት መጣ ማነህ? የእሱ ምንድን ነህ? ብለው ሊይዙስ ሲሉ ነጠላውን ጣለላቸው እብድ መስሎ ራቁትን አየው። ሃይማ እግዚአብሔርን መውደድ እብድ ያሰኝሃል፣ እብድ ያስመስላል። አምላክን ስትወደው ማለት ነው። መልበስህ አለመልበስህ፣ መብላትህ አለመብላትህ፣ መጠባት እግዚአብሔርን ያስረሳሃል። መከራው የእሱ መከራ ያንተን መከራ ያስረሳሃል ማለት ነው። ወተለዋ አሃዱ ወሬዛ ራቆ ወይታጸብ ሰንዱ ነ ዋሃዝግ ወራዙት ወጎየ ራቆ እንዲል ማርቆስ 14 50 እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበረ። ጎበዛዙትን ያዙት እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ቅዱሳን ሐዋርያት በእናቱ በማርያም ቤት በጸሎት ይሰበሰቡ ነበረ። እንግዲህ ሐዋርያት ጌታ ከተነሳ በኋላ ጌታ ካረገም በኋላ ይሰበሰቡበት የነበረ ጽርሐ ጽዮን የተባለ የማርቆስ እናት ቤት ነው ማለት ነው። ይህ ቤት እግዚአብሔር አምላክ ትልቅ ስራ የሰራበት ነው። ለሐዋርያት መንፈስ ቅዱስን ለሐዋርያት ክህነትን ለሐዋርያት ይቅርታል፣ ለሐዋርያት ምሕረትን፣ ለሐዋርያት ሰላምን፣ ለሐዋርያት አንድነትን፣ ፍቅርን፣ ለሐዋርያት ደግሞ እነሆ ጸንቶ መኖርን ከኢየሩሳሌም እንዳይወጡ የተሰበከበት ቦታ፣ በአዲስ ኪዳን የመጀመሪያ ቤተክርስቲያን የማርቆስ እናት ቤት ናት ማለት ነው። ይህን ነው የሚናገር ። እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ቅዱሳን ሐዋርያት በእናቱ በማርያም ቤት ለጸሎት ይሰበሰቡ ነበር። ጌታም የመጀመሪያውን የአዲስ ሥርዓት ቁርባን ያቆረባቸው በእናቱ ቤት ነው ይላል። ይሄ በምሴተ ሐሙስ በማቴዎስ ወንጌል ምዕራፍ 26 ላይ የምናገኘው በዮሐንስ ወንጌል ምዕራፍ 12 ላይ የምናገኘው ረፈቃ ምስል ሆኖ በድራር ዘዲ በኪሩቤል ይነብር በኪሩቤል ጀርባ የሚቀመጠው አንዱም በኪሩቤል ላይ የሚቀመጠው አምላክ ሐዋርያት ጋር ተቀመጠ። ሐፀበ እግራ አርዳይ እግራቸውን አጠበ። ወመሃሮም አስተማራቸው። ከመዝ ግበሩ በቢጽክም እናንተም እኔ አስተምሬያችኋለሁ ትህትናን ዝቅታን አስተምሬያችኋለሁ። እናንተ ደግሞ ለሚከተሏችሁ በሙሉ ይህንን አስተምሩ ብሎ ያስተማረበት ይሄ የማርቆስ እናት የማርያም ቤት ነው ይላሉ መተርጉማን። በማርያም ቤት በላይኛው ፎቅ ነው። መንፈስ ቅዱስም ለሐዋርያት የወረደ በዚህ ቤት ነው። የሐዋርያት ስራ ምዕራፍ ሁለት ላይ አንተ ውሰን በሩ ሀገር ኢየሩሳሌም እስከ ትለብሱ ኃይለ ማርያም። በአርባኛው ቀን ወደ ሰማይ ሲያርግ እናንተስ በኢየሩሳሌም ከተማ ቆዩ። ሰማያዊ ልብስ መንፈስ ቅዱስ ጰራቅሊጦስ በእናንተ መጥቶ እስከ አጽናናችሁና እሱን እስከምትለብሱ ሳትለያዩ በአንድ ቤት ቆዩ ተብለው መቤታችን ምንም በነገራችን ላይ በዚህ ቤት አብረው ጸንተው ኑረው ሰባ ሁለት ቋንቋ እንዲናገሩ ሰ አንድ ቋንቋ አንድ መጀመሪያ ይናገሩ ነበር ሰ አንድ ቋንቋ መጥቶ የተሰጣቸው በዚህ ቤት ነው። ሀሊ ሃሌሉያ ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት ወተናገሩ በነገረ ሁሉ ሀውልት በእሳት አምሳል መንፈስ ቅዱስ በሐዋርያት ላይ ወረደ። በነግ በሁሉም ቋንቋ ተናገሩ። ሰባ ሁለት ቋንቋ መናገር ጀመሩ። ሁሉም ታደሱ። ፍርሃት ተወገደላቸው፣ ድፍረት መጣላቸው። አለማመን ወጣ፣ እምነት ገባላቸው። እንደገና ደግሞ አለማወቅ ወጣና እውቀት ወደ ሰውነታቸው ገብቶ ብርሃን ሆነላቸው። እግዚአብሔር አምላክ ብርሃንን ያድለን። አርስጦሎስና በርናባስ በእናቱ በእናት የሚገናኙ ወንድማማቾች ሲሆኑ ቅዱስ ጴጥሮስ ያገባው የእነሱን እህት ነው። ስለዚህ ጴጥሮስ የበርናባስ አምቻ ወይም አማች፣ ለማርቆስ ያክስት ባል ማለት ነው። በሌላ በኩል ደግሞ ማርቆስ የበርናባስ የአባቱ የወንድም ልጅ እንደሆነ መጽሐፍ ቅዱስ ይናገራል። አጎቱም ብሎ ይገኛል። ወማርቆስ ወልደ እሆ አቡ ለበርናባስ እንዲል አክስቱን ለመጠየቅ ሲሄድ ከጴጥሮስ ጋር ተዋወቁ። ዘመድ መሆናቸውና አንድ ቤተሰብ መሆናቸውን ተዋውቀዋል ነው የሚለው ሐዋርያ ለስብከት ለስብከት ሲወጡ በርናባስ ከጴጥሮስ ጋር ለስብከት ሲወጡ በርናባስ ወይም ደግሞ በበርናባስ አቅራቢነት ከቅዱስ ጳውሎስ ጋር በመጀመሪያው ጉዞ አብሮት ወጥቷል። ጵንፍልያ ከተማ ሲደርሱ እናቴ ናፈቀች ብሎ ወደ ኢየሩሳሌም ተመለሰ። ከዚህ በኋላ የኖረው ከቅዱስ ጴጥሮስ ጋር ነው። ከትንሿ እስያ ጀምሮ እስከ ሮም ወንጌልን ሰብኳል ይላል። ቅዱስ ማርቆስ ማለት ይሄ ነው። እንግዲህ ትምህርቱን ጠቅለል አመጣጡን አይተናል። እናቱን አይተናል። ጉዞውን አይተናል። እናቱን ወደ ጉዞ ሄዶ እንደገና እናት የናፈቀች ብሎ ተመልሶ እንዴት እንደኖረ አይተናል። ከዚህ ከዚያም በእግዚአብሔር ፈቃድ ወደ እስክንድሪያ ያደረሰ በእስክንድሪያ የነበሩ ሰዎች ጣዖት አምላኪዎች ስለነበሩ እንዴት መስበክ እንዳለበት በከተማዋ ሲዘዋወር ያደረገው የጠፍር ጫማ ተበጠሰ። በዚህ ጊዜ አንያኖስ ወደሚባል ጫማ ሰፊ ሄዶ ሲያሰፋ ማርቆስም የጠራኸውን ታውቀዋለህን? አለው። ኢና አምሮ አላ ንጼዎ ይላል እንጠራዋለን እንጂ አናውቆም አለው። ቅዱስ ማርቆስ ከሥነ ፍጥረት ጀምሮ እስከ ልደት ያለውን የእግዚአብሔርን ስራ ተርጉሞ ነገረው። በዚያም በምራቁ መሬቱን አርሶ እጁን ቀብቶ ፈወሰው። ወረቀ ምድረ ወገብረ ጽውረ ወቀው አይንቶ ወተፈወሰ ሶቢያ እንዲል የሚያዚያ 30 ቀን ስንክሳር ነው። አንያኖስን ማርቆስ ወደ ቤቱ ወስዶ እስከ ቤተሰቡ አምኖ ተጠመቀ ይላል። ስለዚህ አንያኖስ ኤጲስቆጶስነት ልጆቹን አንያኖስን ኤጲስቆጶስነት ልጆቹን ቅስና፣ ዲቁና ሹሞ ወደ ሲሪናይካ እና ወደ በርቃ እየተዘዋወረ ወንጌልን ሲሰብክ ቆየ። ከዚያም ከእስክንድሪያ ወደ ሮም ሄዶ ከጴጥሮስ ጋር ተገናኝቶ ወንጌሉን ጌታ ባረገ አስራ አንድ ዓመት ሲፈጸም በአስራ ሁለተኛው ዓመት ሲጀመር ቀላውዲዮስ ቄሳር በነገሰ በአራት ዓመት በሮማይስጥ ቋንቋ በስምንት በስስ አም በሮም ሆኖ ጻፈው። በስስ ጌታ እንግዲህ በሰላሳ ዓመት ተጠመቀ። ሶስት ዓመት ከሶስት ወር እየተዘዋወረ አስተማረ። ከዚህ በኋላ ሐዋርያትን ጠራ፣ ሰባ አርድዕትን ጠራ። ሁሉንም የጠራቸውን ሁሉ ሰባ አርድዕቱን በሰባ አርድዕት ሐዋርያትን በሐዋርያት ሰላሳ ስድስቱን በሰላሳ ስድስት ሐዋርያት አበውንም ቅዱሳን ሁሉን ነገር በእያንዳንዱ አካፋፍሎ እንግዲህ አድርጓል ማለት ነው። እሱ በስልሳ አም ይህንን ማርቆስ ወንጌልን ደርሶታል ወይም ጽፎታል ወይም ከትቦታል ማለት ነው። ከዚያም የእስክንድርያ ክርስቲያኖች ለትንሣኤ በዓል ጠሩት። ሄዶ በቅዱስ ባውክልያ ቤተክርስቲያን በቅዳሴ ውስጥ እያለ በግብፅ ጣዖት የሰራጲስ በዓል ከትንሣኤ በዓል ጋር ገጠመ። በዚህ በዓል የነበሩ መምለኪያ ነጣዖት ቤተክርስቲያኑን ሰብረው ገብተው ቅዱስ ማርቆስን ይዘው ከሰረገላ ጋር አስረው ደሙ እንደውሃ እስቲፈስ ድረስ መንገድ ለመንገድ ሲጎትቱት ዋሉ። ሲመሽ እስር ቤት ጨመሩት። ጌታም ተገልጦ ከሐዋርያት ጋር እኩል ሆነሃል ብሎ ቃል ኪዳን ሰጦት አድረገ። በነጋውም በአንገቱ ገመድ አግብተው ሲጎትቱት ዋሉ። ወደ ማታ ነፍሱ ከስጋው ተለይታ በስሳ ሰባት ዓመት አረፈ። ስጋውን ሊያቃጥሉ ሲሉ ዝናብ ከመብረቅና ከነጎድጓድ ጋር ወረደ፣ ፀሐይ ጨለመች። በዚህ ሁኔታ ሸሽተው ሲሄዱ አማኞች በድብቅ ወስደው በቅድስት በውክለያ ቤተክርስቲያን ቀብረውታል። ከብዙ ዘመን በኋላ በአባ ብንያሚን ምክንያት ቅዳሴ ቤቱ ጥር ስምንት ቀን ይከበራል። ጥር ስምንት ቀን ስንክሳር ማየት ነው ማለት ነው። ስለዚህ ቅዱስ ማርቆስ ስንል ዝም ብለን አይደለም። ማርቆስ የመጀመሪያው ወንጌልን መማሩ መማሩ አምስት አይነት ትምህርቶች ተምሯል አይተኗል። የመጀመሪያው መማሩ ነው። ከዚያ ቀጥሎ ደግሞ የተማረውን ማስተማሩ ነው ማስተማሩ ነው። ከዚህ ያቀጥሎ ደግሞ የተማረውን ማስተማሩ ከማስተማሩ ደግሞ የተማረውን መኖሩ በተማረው መኖሩ በታማኝነቱ መኖሩ ባወቀው መኖሩ ነው። አሁን እኛኮ በዘመናችን ሁሉም ተምሯል፣ ግን የተማረውን ግን አይኖርም። ሁሉም ያስተምራል፣ የሚያስተምረውን አይኖርም። ሁሉም ያውቃል፣ የሚያውቀውን አይኖረውም። የተረዳውን አይኖረውም። ይቀጥልና ምንድነው የሚለው የእስክንድሪያ ቤተክርስቲያን መመስረቱ። አዎ ወንጌል ቅዱስ ማርቆስ ወንጌልም ማስተማሩ፣ የእስክንድሪያን ቤተክርስቲያን መመስረቱ ወንጌልን መጻፉ፣ ታምራትን ማድረጉ፣ በመንገድ ተጎትቶ በሰማይትነት ማረፉ፣ ይሄ የሚነገሩለት ታሪኮች ናቸው። ስለዚህ በህይወታችን ውስጥ ማርቆስን ስናየው መጀመሪያ የተማረ ከዚያ ቀጥሎ ያስተማረ ከዚያ ቀጥሎ ደግሞ የተማረውን የኖረ ከዚያ ቀጥሎ ደግሞ በእስክንድሪያ ቤተ ክርስቲያንን የሰራና ያሰራ ከዚያ ቀጥሎ ደግሞ ወንጌልን የጻፈ ታምራትን ያደረገ እንደገና ደግሞ አንገቱ በገመድ ተጎትቶ ሰማይትነትን ያገኘ ሰማይት ነው እና ሚያዚያ 30 ቀን ዕረፍቱ ስለሆነ የቅዱስ ማርቆስ ከአራቱ ወንጌላውያን አንዱ፣ ከሰባ ሁለቱ አርድዕት አንዱ አማላጅነቱ፣ ተራዳይነቱ ጽርቁ ጽርቃችን እንዲያደርግልን የአምላካችን ጊዜን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን፣ የተክሲያናችን ይጠብቅልን። ወስብሐት ለእግዚአብሔር